ጠቃሚው የትኛው ነው? ጠንካራው ነው፣ ብርቱው ነው፣ ነሺጡ ነው፣ ነሻጠ ያለው ነው። ስለዚህ ከኛ የሚፈለገው ይሄ ነው እንደ ሙእሚንነታችን። አዎ ሙእሚን ሁሌም ጠንካራ መሆን አለበት። ለምሳሌ እንበል አንድ ሰው አንድ ሰው ሰረቀ ሰረቀ ሰርቆ ፈረጠጠ፣ ሸሸ፣ አመለጠ። እዚያው ቆመህ አንተ ሌባ አንተ ሞላጫ አንተ በዚህ ወጥተህ አንተ እንዲህ አድርገህ አንተ እንደዚህ ማይሆኑ ስድቦችን ትሰድባለህ፣ ወይንስ ትከተላለህ፣ ትሮጣለህ፣ ልደርስበት ትሞክራለህ፣ ልትታገዝ ትሞክራለ በሌሎች? የትኛው ነው ትክክለኛ መሳደቡ ወይስ ማሳደዱ? ማሳደዱ ነው። ለምን አንተ እዚጋ ቆመ ብትሰድበው ብትሰድበው ብትሰድበው እስከ ነገ ድረስ ምን ጠቀም፣ ምን ጎዳኸው? ምንም። እሱ ግን ሀብትህን ወስዶ ሸሸ። ጠይብ ብትከተለውስ፣ ብታሳድደውስ፣ ብትይዘውስ ሀብትን ማስመለስ ቻልክ፣ ሀብትህን ማስመለስ ቻልክ ማለት ነው። አልሙሚኑ አልቀዊ

እሱ ሀብቴን ከወሰደ በኋላ ቢያመልጠኝ ቢሸሽና ቆሜ ብሰድበው ምንም አይጎዳም ብለናል። ነገር ግን ብርቱ ከሆንኩኝ ጠንካራ ከሆንኩኝ አሳድደዋለው፣ ቢያንስ ቢያንስ እይዘዋለው። ሀብቴን ማስመለስ ባልችል እንኳን ለሌላ አሳልፎ ሰጥቶ ሊሆን ይችላል። ነገር ግን ከያዝኩት ይያዛል፣ ተንኮሉ ወደ ሌሎች እንዳይተላለፍ፣ ምናልባት ሊታሰር ይችላል። ስለዚህ በዚሁ አኳያ የዚህን ኡማ ሁኔታ እንመልከት። ኡማችን አላህ ስብሓነሁ ወተዓላ ይህንን ኡማ በነፍስ ወከፍ ጀምሮ ምንድን ያሉ በቅድሙ ሐዲት ውስጥ አልሙእሚኑ አልቀዊይ፣ ጠንካራው ሙእሚን ኸይሩን ወአሐቡ ኢለላህ፣ አላ ዘንድ እጅግ የተወደደ ነው በላጭ ነው ብሏል። ታዲያ ሙእሚኑ አንዱ እንደዛ ከሆነ ኡማው በብዛት እንደዛ አይነት ነገር ቢኖረውስ ውጤቱን ማወቅ ይቻላል። ተመልከቱ፣ በበርካታ ሀገራት ውስጥ የተደረገ ኮሎናይዜሽን ነበር። ኮሎናይዜሽን እንመልከት በምሳሌ ደረጃ ሁላችንም የምናውቀው ታሪክ፣ ሁሉም ሙእሚን የሚወደው ታሪክ ኦመር አልሙክታር፣ ያ የሊቢያው ጀግና ደዒፍ ነበር ወይስ ቀውይ ነበር? ቀዊ ነበረ። ናም ኢማኑ ኢንሻአላሁ ተአላ አካሉ፣ እንደዛ ብርታቱ ጠንካራ በመሆኑ እሱና የሱም መሳዮች አምሳያዎቹን ሰብስቦ ምን አደረገ? ሸሪአዊ ጅሀድ አደረገ። ቅኝ ግዛትን ከሀገሩ እስኪሳደድ ድረስ ብርታቱን ቀጣለበት፣ እስኪሸሽ ድረስ፣ ከሀገሩ እስኪወጣ ድረስ ነገር ግን ደካማ ቢሆንስ ቁጭ ብሎ እነዚህ ቅኝ ግዛቶች እነዚህ ጣሊያኖች እንደዚህ አድርገውን በዛ ወጥተው በዚህ ወርደው ብሎ መሳ ቁጭ ብሎ ቢሳደብስ ወይስ ዝም ብሎ ሀሜት ማውራት ብቻ ቢሆንስ ከጓደኞቹ ጋር፣ ከጎረቤቱ ጋር፣ ከወንድሞቹ ጋር ዝም ብሎ መጨቃጨቅ ማውራት ብቻ እንደዚህ እናድርግ እንደዛ ብቻ ወሬ በወሬ ብቻ ቢሆንስ ውጤት ነበረው? ውጤት የለውም። እንደዛ ሁሉ የሀገራችን ጣሊያንን እንዴት ነው ሰው የታገለው? ትልቁም ትንሹም ሙስሊሙም ሙስሊም ያልሆነው ጣሊያን ከሀገራችን እስኪወጣ ድረስ። በዚሁ አይነት ሁኔታ ሌሎቹን መለካት ትችላለህ። ጠንካራ ስለከሆንን ለራሳችንም ጠቅመን ለኡማውም ጠቃሚ ነው። ምን ሆነው ይሄ በዓለም አቀፍ ደረጃ ይሁን በነፍስ ወከፍ ደረጃ ይሁን፣ አዎ ጠንካራ ሙእሚን ይሰራል ራሱን ብርቱ ያደርጋል፣ ይተጋል። በጠዋት ተነስቶ ወደ ሥራ ይሰማራል። ትንሽም ይሁን ትልቅም ይሁን እንበል። ምሳሌ እንስጥ። ጫማ አሳማሪ ነው እንበል። ጠዋት በጊዜ ይነሳል። እቃውን አዘጋጅቶ ወስዶ ደንበኞች በሚያገኝበት ቦታ ላይ ይሆናል፣ ይሰራል፣ ከጠዋት እስከ ማታ። አሁን ይሄ የሚሰራው ገንዘብ ለቤተሰቡ ወጪ ሆነ አልሆነም እንዳቅሙ እንዳቅሙ፣ መለመን ይሻላል ደካማ ሆኖ፣ ወይንስ ሰርቶ ብርቱ መሆን ነው የሚሻለው? የትኛው ነው በላጩ? ሰርቶ ብርቱ መሆኑ ነው በላጩ። ለዚህ ሲባር ጠንካራና ብርቱ መሆን ያስፈልጋል። አላህ ዘንድም የተወደደው ይሄ ነው። ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም አልየዱል ዑልያ ኸይሩን ሚነል የድ ሱፍላ ሰጪ እጅ ከሚቀበል እጅ ይሻላል፣ ይበልጣል ብለዋል ሰለላሁ ዐለይሂ ወሰለም። ስለዚህ ስለዚህ ይሄ ከየት የመጣ ነው? ከብርታት የተነሳ ነው። ውስጣዊ ብርታት አለ፣ የኢማን ብርታት አለ። ያ የኢማን ብርታት ደግሞ ሰርቼ መኖር አለብኝ፣ የሰዎችን እጅ መጠበቅ የለብኝም ለራሴ ጠቅሜ ለቤተሰብ የጠቅሜ ለኡማው ጠቃሚ መሆን አለብኝ ይላል። ይሄ በኑሮ ደረጃ ቅድም የተናገር ነው። ለኡማው በመኖር ደረጃ፣ ለህዝቡ ለመኖር ደረጃ አሁን በነፍሰ ወከብና በቤተሰብ ደረጃም እንደዛው። ሌላው ደግሞ እንበል ነጋዴ ነው ሱቅ አለው እንበል። በጠዋት ይነሳል፣ ወደ ሱቁ ይሄዳል፣ ሱቁን ይከፍታል፣ እቃዎቹን ያስተካክላል መግዛት ያለበትን ይገዛል፣ መሸጥ ያለበትን ይሸጣል። የሚያዋጣውና የማያዋጣውን ይገምታል። ያ ነገር ካላዋጣው ወደ ሌላ ነገር ይገባል። ብርቱ ነው፣ እጅ አይሰጥም። ስለዚህ ስለዚህ አላህ ስብሓነሁ ተዓላ በዚህ አይነት ሁኔታ ሁሌም የበላይም ሆነን እንድንኖር፣ ጠንካሮች ሆነን እንድንኖር ጠንካራ አካል ነው የሰጠን። አልሐምዱሊላህ በተለይ ደግሞ በዚህ ሰዎች እየታገሉ በሚኖሩበት በዚህ ዘመን ጠንካሮች፣ ውስጣዊ ጥንካሬ እና ውጫዊ ጥንካሬ በተለይ ደግሞ ውስጣዊ የኢማን ጥንካሬ፣ ሀላል በልቶ ሀላል ሰርቶ ለመኖር ተገቢ ነው፣ አስፈላጊ ነው። ስለዚህ ስለዚህ ውድ እና የተከበራችሁ ወንድሞቼና እህቶቼ እራሳችን ለራሳችን ሁሌም

ያ ደግሞ ውስጣዊ ጥንካሬ ብርታትና ያስፈልጋል ብርቱ መሆን ያስፈልጋል። አው እኔ ብርቱ ከሆንክ፣ አንተ ብርቱ ከሆንክ፣ ቤተሰባችን ብርቱ ከሆነ፣ ሰፈራችን ብርቱ ከሆነ፣ ማህበረሰቡ ብርቱ ከሆነ፣ እማው ብርቱ ከሆነ፣ ይሄ ነው ከኛ የሚጠበቀው። በተለይ ደግሞ የእማው መሪዎች ብርታት ያስፈልጋቸዋል። ለምሳሌ ተመልከቱ በኒቀይኑቃ የሚባሉ አይሁዶች ነበሩ በመዲና እነዚህ በኒ ቆይኑቃ ከነቢ ጋር ሰለላሁ ዐለይሂ ወሰለም ነቢ በሂጅራ ወደ መዲና በመጡ ጊዜ ቃል ኪዳን ገብተዋል ከሙስሊሞች ጋር ከነቢ ጋር ሰለላሁ ዐለይሂ ወሰለም ነገር ግን እነዚህ አይሁዶች አሁንም በዚህ ዘመን እየተመለከታችሁ እንዳላችሁ በአይናችሁ በጆራችሁ እየሰማችሁ ባላችሁበት ዘመን እንዴት ምን አይነት ተንኮለኞች ሴረኞች እንደሆኑ አይታችኋል ሴራ መሸረብ ጀመሩ። ታሪኩ ረጅም ነው። የበኒ ቀይኑቃዕን ታሪክ ስሙ፣ አድምጡ። እንሻ አላሁ ተዓላ ብዙ ትምህርት እናገኝበታለን። ለማንኛውም በአጭሩ አንዲት ሙስሊም ሴት ገበያ ውስጥ ፊቷን እንድትገልጥ ፈለጉ። አልገልጥም አለች፣ ፊቴን አልገለጥም አለች። ነገር ግን ሴራ ሸረቦባት። ምን አደረጉ? አንዱ አይሁዳዊ ከኋላ መጣና ጅልባቧን ከኋላ ኦኬ ወደ ላይ ከኒቃቧ ጋር አሰረባት አንድ ላይ አ ሳይሰማት ሳይታወቃት፣ ስትነሳ እንዴት ይሆናል? አውራዋ ይገለጻል። ሳቁባት፣ ተጫወቱባት፣ ሰደቧት። አንድ ሙዕሚን አየ፣ ጠንካራ ሙዕሚን። እንዴት እንዲህ ታደርጋላችሁ? ብሎ ብርቱ ሙዕሚን ነውና ከእነሱ ጋር ተጣላ። ያ ነገር ሄዶ እሱንም ገደሉት። ነገሩ ነቢ ጋር ደረሰ ነቢ ሰለላሁ ዐለይሂ ወሰለም መተው መጥተው እነዛን በኒ ቀይኑቃዎች ታሪኩን ስሙት እንዴት ከዛ እንዲባረሩ ከዚያ ሀገር ተባረው መጨረሻቸው ሁሉ እንዲጠፋ ይሆኑ። ነስአሉላ ል ዓፊያ። ስለዚህ ብርቱ እንሁን ኢማናችን ጠንካራ መሆን ተመልከቱ። እህታችን እቺ ሰሓቢት ፌቴናል ገልጽ ምን ያለችው በኢማኗ ብርቱ ስለነበረች ግለጪ አልገልጽም ናዕም እጅ ሰጪ አልሰጥም እንይሽ አታዩኝም ናዕም ይሄ የኢማን ብርታት ነው ያ ሙእሚኑ ደግሞ እሷን ነሰር ሊያደርጋት በኢማኑ ጠንካራ ስለነበረ እንዴት ሙእሚን እህቴ ትነካለች ብሎ ደረሰላት በአካሉም በኢማኑም ብርቱ ስለነበር